እንግዲህ ኑኑዬን ተዋረደች። ሄለን ወርቅ ሰርቃለች በማለትም ፈተሸቻት ከቤሉል ፊት። ቤሉል ለኑኑ እየተከራከረ ነበረ፣ ግን ደግሞ አሁን ከኑኑ ሻንጣ ሲገኝ የመጨረሻ ተበሳጨ ቤሉል። አሁን ወርቁን ማን ነው የጨመረው? እንግዲህ ኤልሹ ከዚህ ቀደም ከኑኑ ቦርሳ በመጨመር አሁን እንዳለ እያ ወርቅ ተገኘ። ሄለን መጀመሪያ መሰረትን ነበር የጠረጠረችው መሰረትን፣ በፍጹም እኔ አልነካውም አላየውም ስትል እህትሽን ጥሬ በማለትም አስገደደቻት። ኑኑ ሚስኪን ተሰቃየች፣ በሌለችበትና ባልጠበቀችው ነገር ሌባነሽ ተባለችም። ከዛ ተቤት ከነ ቤተሰቦቿ ተባረረች። አሁን በጣም እጅግ ልቡ የተሰበረው አዶናይ እንግዲህ አሁን ቤሉንን ለመበቀል ተዘጋጅቶ ተነስቷል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ እንግዳ ቀጣይ ፓርት ይዘን መተናል ማለት ነው። ወርቁን የተገኘ የሚለው አብረን የምናየው ይሆናል እንግዲህ ኑኑና መሲ እንዲሁም እናቷ ምን አጋጠማቸው? መሲና ኑኑ በሌባ ተጠርጥረው ነገር ግን እኑኑ ቦርሳ ያስቀመጠችው ኤርሹ የሄለንን ወርቅ እንዳለ ሰብስባ ከሷ ቦርሳ አስቀምጠው ነበር። ኑኑም ንጽህናዋን እንጂ እዛ ቦርሳዋ ይገኛል ብላ አላሰበችም። አሁን ቤቱ ሲፈተሽ መጀመሪያ መሲን ሲያሰቃዩ አትቆዩ ነገር ግን መሲ ምንም ነገር ስትፈተሽ አልተገኘባትም። እኔ በላቤ እንጂ የሰው ሀቅ የምነካ ሰው አይደለውም ብላም በጣም ተናደደችባት። ከዛም መለስ ብላ አረጋለች። ይህን መሲ እናት እዋክሽን፣ ሄለን ተረጋጊ፣ ምን ሆነሽ ነው አለቻት። ልጆች ሰረቁ ማለት አንቺ ሰረቅሽ ማለት አይደለም አለችም። ሁሉንም ሳሎን ሄለን ሰብስባ ኑ ዛሬ ይዋጣለን አለች። በዚህን ሰአት ኤልሹንም ስትጠራት ኤልሹ ምንድን ነው? አለች። ውዩልሽ ኤልሹ እክላሴ ገብተሻል እንዳለ ወርቆች የተሰብስበው ጠፍተዋል። ተዘርፍ ያለው ስለዚህ አሁን ስትላት እኔ ምን ሊያደርግልኝ እኔ አላስኩም አላየውም፣ አለቻት። ከዛ ሁሉም ተሰብስበው እያለ መሰረትን ሄጂ ውህድሽን ጥሪ አሏት። መሰረትም ቀጥታ ሄደች። ከዛ በፊት የኑኑ ክላስ ተያይዘው ኤልሹና እንዲሁም ቤሉን አፈቅራለሁ የምትል አንድ ቀጣፊ ሴት አብራ ገብተው ኑኑን እያናደዷት ነበረ። ከዛ እሷም ውጡልኝ ብላ አስወጥታቸዋለች። ከዛ ስልክ ቤሉን የሰጣት ስልክ እታፏ ላይ ነበር። መሲ መታ በሩን ከፍታ ቆረቆረችላት። ከዛም እዩልሽ ምን ነው? በሰላም ነው እህቴ፣ እንደዚህ የምቆረቁሪው አለቻት። ኑንዬ እህቴ፣ ያቺ ብድ ሴትዮ ወርቆቼ ጠፉኝ እያለች እያበደች ነው። እቃ ጠፋኝ እያለች አለች። እኔ አላየሁ። ታዲያ ነይ እንሂድና እምትለው እነሱ ማሰትልም ተያይዘው ሄዱ። ከዛም እየተጨቃጨቁ እልሹና አዲሷ የቤሉን ፍቅረኛ ተብዬዋ እሷ መጣች። መጡ። ምንድን ነው ወርቅ ጠፍቶኛል? ታዲያ ነይ እዛ ቁጭ ብለን ሲደባደቡ እና ያቸው አለች ኤልሹ። ቁጭ አሉ ዘና ብሎ ተሳም ቀጠሉና፣ እንግዲህ በሚገርም ሁኔታ ኑኑ ወስደሻል አለቻት። እኔ አልወሰድኩም ምን አቃለሁ። ወስደሽ ሸጠሽስ እንደሆን ትናንት ውጭ ነው የዋልሽ አለቻት። እኔ በፍጹም አለች። መሰረት የዚህን ጊዜ ተናደደች። እኔ መሆን እህቴ፣ ይህን የምናደርግ ሰዎች አይደለንም በማለትም መለሰችላት። አንቺ ስንበይ አረተይ ሄለኔተይ ምንነሽ ነው እንዴት እንደዚህ የእኔ ልጆች አይነኩም አለች እማየ ታያት እንደዚ አትን ለማመጫት እኛ ምንም አልነካንም ሀለች መሰረት ቀጠለችና እንግዲህ ተፈልግሽ የኔን ቃል አምጣልሽና ፈትሽ አለች ኑኑ አንድ ማከየርሽ ደብቀሽ ነው የምታመጩ አለች እማዬ እኔ አመጣዋለሁ ሃለች ኤልሹ እንግዲህ ከዛም ይሄ ጃምጭ ያልሽዬ ስትላት የኑኑን ፖርሳ ይዛ መጣች። የኑኑን ፖርሳ ለሄለን ሰጠቻት። ለሄለን ከመስጠቷ በፊት እንግዲህ ቤሉል መጣ። ምኑናችሁ ነው ምን እየተካሄደ ነው? ይውል ቤሉኒ እቃ ጠፍቶኛል። የቶም እየስጦታ ወርቆቼ በሙሉ ጌጣጌጦች ጠፍተውኛል። ስለዚህ እናታዳ እዚህ ቤን ሌባ ገብቶ ነበር እንደማም አላት። ከውጭ ሌባ የለም እዚ ቤት ያለ ሰው ነው ሌባው አለችው። እነማን ናቸው? ምንድን ነው ቤሉን? መሰረትና እንዲሁም ደግሞ ኑኑ አለች። ምን ማም የሚጸጽ ተሸን ነገር አታደርጊ። እስከ ዛሬ ድረስ እቃ ጠፍቶች ነበር አላት። አይ በፍጹም እና ታዲያ አሁን እንዴት አብረሽ የኖረችልኝ እንዴት ትጠረጥር ያለሽ ሲልም እንግዲህ የኑኑ እናት ኧረ ተይ ሄለኒ እኔው ባልታደል ነው የኔ ልጆች አይነኩም አለች። እንግዲህ ይቅርታ ይብልሽ አይኔ፣ በጣም ይቅርታ። ልጆች ይሰረቁ ማለት አንቺ ሰረቅሽ ማለት አይደለም አለቻት። ልጅ እንደዛ አታረግም ኑኑ። ስለዚህ አንቺ ነሽ። ከዛም ቦርሳውን ልሰጣ ስትል አንጭ ብሎ መነጠቃት ከእልሹ ላይ። ይሄ ቦርሳ ማንም አይፈትሸውም። ኑኑና መሰረት ይህን አያደርጉም በፍጹም ፈጣሪ ሽንፍሬ ነገ ጠዋት የሚጸጽትሽን ነገር አታድርጊ አላት። ምን? አዎ አንጣ ልፈትሸውና ካለ የለም ከሌለ ደግሞ ይቅርታ እንጠይቃታለን አለችው። ያንቺ ይቅርታ ልብን ካቆሰሉ በኋላ ምን ያደርግላቸዋል? አላት። ከዛም ይኸው ልበሉን አንጣ አለች። ይህን ጊዜ ቤሉን እኔ አልሰረኩም አለች። ካልሰረቅሽ ታዲያ ለምን አይፈተሽም? ለምን ትጨቃጨቁናላችሁ? አደከማችሁ ነው እኮ አለች ኤልሾ። ይሄን ጊዜ ቤሉን በሉን እኔ በራሴ ተማምናለሁ፣ እርግጠኛ ነኝ፣ ምንም አላደረኩም። ስታፖር ሳውን ትፈትሸው አለች መሰረት። ይሄን ጊዜ እናትና ልጅ አረመኔዎች፣ ቆ ያሳይሻለሁ፣ ሄለን ባልበቀልሽ፣ እኔ አይደለሁም አለች። ይሄን ጊዜ እንግዲህ የመሲ ጓደኛ ኤልሹ ያን ጊዜ እኔ ላይ እንዳደረገችው አድርጋስ ቢሆን በቃ ተዋረዷ፣ አለቀላቸው። ወይኔ ጉዴ አለች። ከዛም አሁን በሚገርም ሁኔታ ፖርሳው ተሰጣት፣ ሄለን መፈተሽ ጀመረች። እናም አሁን ሁለቱ ልጆች ንጹሐን ናቸው ምንም ነገር የለም። ግን ደግሞ አሁን ኤልሹ የምትባል ሰይጣን አንድ ቦርሳዋ ስላስቀመጠች እርግጠኛ ናት፣ ደስተኛ ናት። ከዛም ቀጠለች። የቤሉን አፍቃሪ ነይ ብለሽ ነይ ቶሎ የተባለች ፍቅር አንተ ምንም ማያገባ ውስጥ አትግባ። አይህ ችግሩ ሰው ጥሩ ሰው የተባለ ሰው ነው ሌባው ነው የሚገኘው አለች። ዝም በይ አንቺ ስለምታውቂው ነገር አታውሪ፣ ዝም በይ አለና ሰከታት። ሌላው እንግዲህ አሁን አዶናይ እያንዳንዳቸው እበቀላቸዋለሁ አባቴ ያለህ ይመስለኛል እያለ እየጠጣ ደም እንባ እያለቀሰ ነው። ቤሉንን በጣም መበቀል እንዳለበት አምኗል። እንዲሁም ደግሞ የኔ የሆነ ነገር የኔ ነው፣ የኔ ያልሆነ ነገር ደግሞ የኔን ማንም አይቀማኝም እያለ ምክንያቱም ኑኑን ቤሉል ስለ ቀረባትና እንግዲህ ቤሉን ደግሞ ለኑኑ ስልክ ሰጥቷታል በዛ ላይ ደግሞ ኑኑ አሁን ቤሉንን ትቀርበዋለች። አዶናይ በእርግጥ ምንም ላንች የሚጠቅምሽ አይደለም፣ በቃ በገንዘቡ የሚመጻደቅ ነው እባክሽን ብሏታል። ግን ይህንን አልሰማቸውም። ባክ ዝንበል ምናምን ብላ ዝም ብለዋለች። ኑንዬ አሁን በሷ ፍቅር ይሰቃያል። እናም እያንዳንዳቸው በቀላቸዋለሁ አባዬ አባዬ አባዬ ያቆብ ተነሳ እያለ ብቻውን መንገድ ለመንገድ እየጠርሙሱን እንግዲህ ውስኪ እየጠጣ ተንበርክኮ ማለቀሰ። እበቀላቸዋለሁ፣ በዛ ላይ የአባቴን ገዳዮች አገኛቸዋለሁ፣ በዛ ላይ ደግሞ ኑኑዬ ማንም አይደለችም እያለ ይገኛል። ሌላው ከባዱ ነገር ምንድን ነው? እጅግ በጣም የሚያሳዝነው ነገር ቢኖር አሁን ላይ በጣም በጣም እየከበደው ያለው ቤሉን ሳይሆን አዶናይ ነው። እንግዲህ አይንዬ ከኑኑ ቦርሳ ያ ገንዘብ ያ ወርቅ ሲወጣ ደረቅ ብላ ቀረች፣ ደነገጠች። ልጆቹ ንጹሐን ቢሆኑም ግን አንድ ያቆሸሻቸው ሄለን ከነ ልጇ ነው። ኤልሹ በጣም አስቀያሚና መጥፎ ሰው ናት። ግን ደግሞ ከዛ ተቤት ይህ ወርቅ እኔ ፖርሳ ውስጥ ከተገኘ ቤተሰቦችን ይዤ እወጣልሻለሁ ብላ ለሄለን ቃል ገብታለች ኑኑ። እናም ከዛ ቤት እስከ መጨረሻው አባረሯቸው። ኑኑ አሁን ነጻነቷን ታውጃለሽ ወይስ እንዴት ነው? ምክንያቱም ተመርዘሻል እያሉ እያሰቃዩዋትና እንደውም ከቤሉን እራቂ እያሉ ሲያሰቃዩን ነበር። አሁን ግን ከወጣች በኋላ ምን ይውጣታል? ቤሉል በሷ ፍቅር እብድ ብሏል የኔጽ ገሬዳ እያለም ብዙ ነገር ያደርግላታል። ስልክም ሰጥቶ ማታ ማታ እያወራሉ ቻናሉን ሰብስክራይብ እያደረጋችሁ